ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ቁጥር ከአንድ ይጀምራል እና ቤተሰብ ብያለው። ቤተሰቦቼ ዛሬ ለመጀመሪያ ጊዜ በድምፅ ወደ እናንተ እየመጣው ነው። ያውም የመጣውበት ምክንያት አንድ እህታችን ለእናንተ መልእክት እንዳስተላልፍ በነገረች መሰረት ለመታዘዝ ያህል ነው። እውነት ለመናገር ይህን ታሪኳን የተሻለ ሰው ብዙ ተመልካች እና ተከታታይ ካለበት ቻናል ላይ ያቀርብላት፣ ብዙ ሰው ሀሳቡን ሸር እንደሚያደርጋት እንደሚመክራት አልጠራጠርም። ነገር ግን ከመጣች እህታችን ለመታዘዝ ያክል መታዘዝ ከሰነብ መስዋዕት ይበልጣል። ሌላ እና ቃሉ ለመታዘዝ ያክል ነው። እናንተም እየሰማችሁ ሀሳባችሁን ሸር እንድታደርጓት መልካም ምክራችሁን እንዴት ለግሷት። እንደዚህ አይነት ታሪክ ሲመጣ እርስዎ ቢሆኑ ምን ያደርጋሉ ነውና፣ እናንተ በእሷ ቦታ ብትሆኑ ምን ታደርጉ ነበር? ራሳችሁን ከእሷ ቦታ ላይ አስቀምጣችሁ እኔ ብሆን ይሄን አደርግ ነበር የምትሉትን ኮሜንት ላይ ያስቀምጡላት፣ ምከሯት። እህታችንን እንዲህ ብላ ትጀምራለች። ሰላም እንዴት ነሽ እህቴ፣ ምክር ፈልጌ ነው። አቅርቢልኝ እና እስኪ የሚልኝ ልስማ ልጅ እውነቱን ሳታውቅ አስራ ስምንት ዓመት ሞላት። የኔ ታሪክ የሚጀምረው ከትምህርት ቤት ነው። ትምህርት ቤት ተማሪ ያለው ጓደኛ ነበረኝ። ይወደኛል፣ የሚወደው ነበር። የገጠር ልጅ ስለሆንኩ አይናፋር በሆንም ሌላ ሰው ጋር ማውራት ሆነ መቀራረብ ደስ አይለኝም ነበር። እኔ ሳላውቅ ቤተሰቦቼ እንደ ባህላችን ልጅህን ለልጄ በሚል ስርዓት ለሌላ ሰው አጩኝ ነው ሰርጉ ሶስት ወር አካባቢ ሲቀረው የትምህርት ቤት ጓደኛዬ ቤተሰቦች ለሌላ ሰው እንዳጩ ሰማ። ከዛም አንድ ቀን አብሮኝ አደረ። በዛም አጋጣሚ ልጅ ተፀነሰች። ነገር ግን የሶስት ወር ነፍሰጡር ሁኜ ምንም የማውቀው ነገር አልነበረም። የሰርጉ ቀን ደረሰ። ተዳርኩ፣ ደስተኛ ግን አልነበርኩ። አንድ ወር ቆየሁ። ሁለተኛም ወር ተደገመ። ወደ እየገፋ መጣ ባሌ ሰው ጋር ተጣልቶ ሰው ደብድቦ ወደ እስር ቤት ገባ። አማቶች በእርግዝና የግራ ተጋብተው ለቤተሰቦች ተናገሩ። ቤተሰቦችም እንደሰሙ አባቴ ሊወስደኝ መጣ። በጣም ተናዶ ነበር። ከአማቶች ፊት ምንም ሊናገረኝ አልፈለግም። መንገዱንም ስንሄድ ሰው ስለማያቋርጥ ምንም አላለኝም። እቤት ደረስ። እቤት ከደረስ በኋላ አንገቴን አስደፈርሽኝ፣ አስደፈርሽኝ እያለ መጮህ ጀመረ። ግመታኝ ተነሳ። እናት መሸሸጊ ሄደለች እናቴ ጋር ተጠጋሁ። እሷም ነገሩን ለማረጋጋት እስኪ ተረጋጋ ተረጋጋያለች አባቴ ማናገር ጀመረች። አባቴን ንድቱ ተረጋጋ። እኔም መኖር ጀመርኩ። አ የደፈረኝ እያል አባቴ ጥያቄው ቀጠለ። መናገር ግን አልፈለም፣ ምክንያቱም የሆነ ነገር የሚያደርጉት ስለመሰለኝ፣ ወንድሞችም አሉ። በዚሁ ሁኔታ ወራቶች ተቆጠሩ። የመውለጃ ጊዜ ደረሰ። እናቴ ማንኛውም ነፍሰ ጡር ሴት ለመውለጃ እንደሚዘጋጅላት የሚያስፈልገውን ነገር ሁሉ አዘጋጀችልኝ። የገንፎ እህል፣ ቅቤ፣ ምንም ነገር ሳይቀር ቀኑ ደረሰ። የመውለጃዬ ምጤ መጣ፣ ከባድም አልነበረም። ሴት ልጅ ወለደ። በሀገራችን በገጠሩ ባህል ከተዳሩ የወለደች ሴት በእርግዝና ጊዜ ባትናገርም ከወለደስ በኋላ ግን አልጋ የሚሰራላት የልጇን አባት ስትናገር ነው። የዛን ጊዜ መናገር ባልፈለግም አባቴ በተደጋጋሚ ጥያቄውን መጠየቅ ጀመር። አሁን ልጄን አይቻለሁ ምንም አልልሽም፣ ለማወቅ ያክል ነው፣ ንገርኛ። እኔም አባቴን የልጄን አባት ምንም እንደማያደርገው ቃል ካስገባሁት በኋላ ነገርኩት። እኔም ሸክሜ ቀለለኝ። ታረስኩ በጥሩ የቤተሰብ ፍቅርና እንክብካቤ። ከዛም ልጅን አስቤበትና ፈቅጄ አይደለም ያገኘኋት። የአንድ ቀን ስህተት ብትሆን የአምላክ ፍቃድ ስለሆነ ነው ልጅ የሰጠኝ። ማን አልሻስማን አሉ። እኔም መክሊት አልኳቸው። ትርጉሙም የአምላክ ስጦታ ማለት ነው። እውነትም እኔ በልጅነት ድሜ ልጅ ይኖረኛል ብዬ ወይም እንደኖረ ይፈልጌ አይደለም። በአጋጣሚ ስህተት በአንድ ቀን የተገኘች ልጅ እስከሆነች ድረስ የአምላክ ስጦታ ያልኳት በእውነትም ይገልጻታል። ከዚያም በኋላ እስር ቤት የገባው ባሌ ከእስር ቤት ተፈቶ መጣ። አባቴ ቤት እወስዳታለሁ አለ። አባቴም የወለደችው ከአንተ ሳይሆን ከሌላ ሰው ነው፣ የአንተ ሚስት ልትሆን አትችልም ከዚህ በኋላ ብሎ መለሰ። ባሌ ጋር መግባባት አለ። እሱም መወስዳት አለው። ልጅም ልጅናት፣ ከሌላ የምትወለድ ልጀናት፣ ሚስቴ ሚስቴናት አለ። አባቴም አይሆንም ማለ። ተመልሶ ሄደ። ሌላ ቀን ሽማግሌዎች ሰብስቦ አባቴ ሊማለድ መጣ። ትልልቅ እና ብዙ ነበሩ የመጡት ሰዎች። አባቴም እንዲ ማለት አልፈለገም፣ ተስማማ። እኔ ግን አልሄድም፣ አልፈልግም አልኩኝ። የሚያዳምጣኝ ግን አልነበረም። የመጡ ሽማግሌዎች ወሰዱ። መኖር ጀመሩ። ከባሌ ጋር ታሪኬ እንዳሳጠረውና ከሶስት አመት በኋላ ከባሌ ሌላ ልጅ ወለድኩ፣ ሁለተኛ ልጄን ማለት ነው። የልጅ አባት በእውነትም እኩል ፍቅር እየሰጠ አሳደጋቸው። ለልጅም ፍቅር ለኔም ፊት አልነሳኝም። እንደዚሁ እያለ ትልቋ ልጅ ስምንት አመት ትንሿ ደግሞ አምስት አመት ከሆናቸው በኋላ ወደ አረብ ሀገር ወጣ። ከዛም በኋላ የእናትና አባትን ፍቅር እየሰጠ ያሳደጋቸው እርሱ እኔ እየሄድኩ እያየኋቸው እየተመላለሱም ቢሆን ይኸው በስደት አስራ አንድ አመቴ። ከእኔ ይልቅ እርሱ ነው የሚቀርቡት። ይህም የማይካዱነት ነው። እርሱ አደላ ያሳደጋቸው ምርጥ አባት ነው። አሁን ግን ለእኔ ትልቅ ህመም የሆነኝ ጭንቀትም የሆነብኝ ልጄ አስራ ዘጠኝ አመት ሞላት፣ ወላጅ አባት ያሳደጋት የእህቷ አባቷ እንደሆነ ነው የሚታወቀው። ሊነግራት ድነግራት ብያስብና ከኔ ይልቅ እሱን የምትቀርበው ልጄ ብትጠላኝስ ወይም ምንም የለኝም ማንም የለኝም በሚል ስሜት የሚል ስሜት ተሰምቷት የሆነ ነገር ብትሆንብኝ ስ እያልኩ እፈራለሁ። ብቻ ለጭንቀቴ መፍትሄ አጥቻለሁ። ምን ላድርግ? ምከሩኝ። ለሰው ሲያካፍሉት ይቀላል። ለሰው መድኃኒቱ ሰው ነው ይባል የለም ምናልባት የእናንተ ምክርና ሀሳብ ኃይልና ብርታቱ ምን እውነቱን ልነግራት እችል ይሆናል። እንዴት ያለው እህታችሁን ነው። ስለ እንግዲህ መልካም ሀሳባችሁ ምክራችሁ፣ ከራሷ ቦታ ላይ የራሳችሁን አስቀምጣችሁ ምከሯት። እኔ በሪከርድ የመከርኳት ያልኳት ነገር አለ። እናንተም ደግሞ ይህ ሁሉም ሰው ራሱ ሂሳብ ትክክል ነኝ ያለውን የሚመክረው እና እኔ እስከ ዛሬ ድረስ እውነቱን ሰጥተው ከመቆየቷ ልጅቷ ትክክል አይደለም። የእናትየዋን ጭንቀት ሳይገባ ይቀርት አይደለም። ነገር ግን እውነት እውነት ነው። አሁንም ቢሆን ይበቃል መናገር አለባት ነው ብለ እናንተ ደግሞ በየራሳቸውን ሀሳብ አስተያየት ምከሯት፣ ጻፉላት።